ሰላም ውድ ቻናል ቤተሰብ ተከታታዮች፣ ሰበር ዜና በዛሬው ዕለት ይዤላችሁ ቀርብ ያለው ዋና ሻለቃ የሆነው የመንግስትን የሰላም ጥሪ ተቀላቅሏል። በተለይ የፍቅሩ የሙሉዬ ሻለቃ የሆነው የመንግስት ሰላም ጥሪ ተቀብሎ ተቀላቅሏል። ይሄ ብቻ ሳይሆን በሰሜን ሸዋ ዞን ማጀቴ አካባቢ ሲንቀሳቀሱ የነበሩ ወንድሞቻችን የመንግስትን ጥሪ በተመሳሳይ መልኩ ተቀብሏል። እንዲሁም ደግሞ በዘመነ ካሴ ትእዛዝ አማካይነት ኢንጂነር ማንችሎት እሱ ባለው ኃላፊነት እንደተነሳ መረጃዎች እየወጣ ይገኛል። ከዛ በፊት እንግዲህ በባህር ዳር ከተማ ነዋሪ የሆናችሁ የገበያን ሁኔታ ለማረጋጋት በባህር ዳር ከተማ አስተዳደር አማካይነት የባህዛት ትርኢት ተዘጋጅቷል። ስለዚህ በቀበሌ አራት ባህር ዳር ከተማ ተገኝታቸው በተዘጋጀው የባህር ዳር ትርኢት የገበያ ትርኢት አማካኝነት የባዛር ትርኢት አማካኝነት፣ ስለዚህ የምትፈልጉትን አይነት መግዛት መሸመት እንደምትችሉ ግንቦት 22 እስከ ሰኔ ሁለት ድረስ ክፍት እንደሚሆን የባህርዳር ከተማ አስተዳደር አስታውቋል ማለት ነው። ስለዚህ በተዘጋጀው የባዛር እንግዲህ የምትፈልጉትን አይነት መሸመት እንደምትችሉ ከወዲኑ የባህርዳር ከተማ አስተዳደር መግለጫ ሰጥቷል። ወደ ዋና ሀሳቤ ስመለስ የመንግስት የሰላም ጥሪ ከተቀበለው ዋና ሻለቃ የሆነው መታደል መቆያ በደቡብ ጎንደር ዞን በተለይ ልዩ ቦታው መቀጠይ ተብሎ የሚታወቀው ወረዳ ሲንቀሳቀስ የነበረ እስከነ ጓዶቹ የመንግስትን የሰላም ጥሪ ተቀብሏል ማለት ነው። እጅግ ደስ የሚል የሚበረታታ ነው። በተለይ ሰሞኑ በርካታ ወንድሞቻችን የመንግስትን የሰላም ጥሪ ኢትዮጵያን እናልማ በሚል መሰረት የሰላም ለሰላም ዘብ ለመቋም እንግዲህ የመንግስት ክፍት ያደረገነው የሰላም ጥሪ እየተቀላቀሉ ይገኛል። ለዚህም ደግሞ የሙሉ የሻለቃ ዋና አመራር የነበረው መታደል መቆያና ጓዶቹን አስከትሎ በተለይ የፍቅሩ ሙልዬ ተብሎ የሚታወቅ ዋና ክፍለ አለቃ የነበረው መታደል መቆያ እንግዲህ ጓዶቹን አስከትሎ የመንግስትን የሰላም ጥሪ ተቀብሎ በሰላም ገብቷል። ሲገባም እንግዲህ ደማቅ አቀባበል ተደርጎላቸው በተለይ አመራሮች በተገኙበት እንዲሁም ከፍተኛ መኮንኖች በተገኙበት ነው ደማቅ አቀባበል የተደረገላቸው። ስለዚህ እጅግ ደስ ይላል። በተለይ በደቡብ ጎንደር ዞን ብዙ በበርካታ አቅጣጫ ወንድሞቻችን እየገቡ ይገኛል። ከዚህ ጋር በተያያዘ በተመሳሳይ መልኩም በሰሜን ሸዋ ዞን ማጀቴ አካባቢ የሚንቀሳቀሱ ወንድሞቻችን የመንግስትን የሰላም ጥሪ ተቀብለው ገብተዋል ማለት ነው። ስለዚህ ይህ ተጠናክሮ የሚቀጥል መሆኑ ነው። ሌላኛው ጉዳይ እጅግ በጣም ከሚገርመው እስክንድር ነጋ ከመንግስት ጋር እየተነጋገረ መሆኑ መርጆች እየወጣ ይገኛል። በሰላሙ ጉዳይ በሰላማዊ በንግግር በድርድር እንግዲህ ኢትዮጵያን ወደ ማልማት አቅጣጫ እንግዲህ እንደሚመጣ ተስፋ እናደርጋለን። ጋር በሰላማዊ ጉዳይ እና በመግባባት ጉዳዮች ላይ እየተወያየ እንደሆነ መረጆች ከዚህ ጋር እየወጡ እንደሆነ ነው የሚታወሰው። ለአብነት ላሳውሳችሁ ከዚህ በፊትም ተሞክሮ ነበር። አሁን ግን በድጋሚ ደግሞ ሁለተኛ ዙር እየተነጋገሩ መሆኑ ነው መረጃ የሚጠቁሙ። ሌላኛው በጣም አነጋጋሪ ከሆነው ኢንጂነር ማንችሎት ሱባሎ ተብሎ የሚታወቀው በጎጃም ምድር ሲንቀሳቀስ የነበረ በዘመነ ካሴ ትዕዛዝ አማካኝ በኃላፊነታቸው፣ በተለይ ኢንጂነር ሱባሎ ማንችሎት የፋይናንስ ኃላፊ ሆነው ሲሰሩ እንደነበረ የሚታወቀው ነገር ግን ከኃላፊነታቸው አሁን እንደተነሳ መርጅሽ ወጥቷል። ከዚህ ጋር ተያይዞ በዚህ ምክንያቶችና በሌሎች ዘመነ ታዳጊ ልጁን ሮቤልን በድጋሚ ወደ ወሎ እንዳመራው እንግዲህ መረጃ እየወጣ ይገኛል። ላብነት ያህል ከዚህ ጋር አብሮ የሚሄድ በተለይ የዋት አመራር የነበረው ኮሎኔል ካሳይ በርሄ ተብሎ የሚታወቀው ከወርቅ ማውጣት ማዕድን ሂዶ ሲመለስ እንግዲህ ህይወቱ እንዳለፈ መረጃው ይጠቁማል። የመጨረሻ የሚሆነው እንግዲህ የራስ በርስ ያለው ጉዳዮች ግልጽ እየሆነ እየመጣ ብዙ ምንማራቸው ነገሮች አሉ። ስለዚህ እኛ ውድና ውድ ኢትዮጵያውያንን መንግስት ክፍት ያደረገው ወደ አንተ ሰብስበን እችን እንቁ የሆነች ሀገር ወደ ማልማት ብንመጣ መልካም ነው እላለሁኝ። ምክንያቱም ብዙ ነገሮች የሚያስተምሩ ነገሮች አሉ። ከዋት የምንማረው ነገር አለ፣ ከሸኔ የምንማረው አለ፣ ከፋኑ የምንማረው ነገር አለ። ስለዚህ የሚያስፈልገው ለዚህ ሁሉ ቅድሚያ መስጠት ያለብን ከምንምና ከማንም በላይ ስለሰላም፣ ሰላም ሁላችን በተሰለፍንበት ሚና ስለ ሰላም ኃላፊነታችን መወጣት እንዳለብን እኔ በግሌ ማምናለሁ። ደግሞም ትክክለኛ የሆነ ፋክቱም ይህ ነው። ስለዚህ ብዙ በርካታ ወንድሞቻችንም በዚህ ለዚህ ትልቅ ግልጽ የሆነው ማሳያ መንገድ መንግስት ክፍት ያደርገውን የሰላም አማራጭ እየተጠቀሙበት ይገኛል። ለዚህም ነው በበርካታ አቅጣጫ በዛሬው እለት በተለይ ሙሉዬ ክፍለ ጦር ዋና የሙሉዬ ሻለቃ አዛዥ የነበት መንግስት ክፍት ያደርገውን የሰላም መንገድ የተጠቀመበት። ስለዚህ መንግስት ጥሪ ሲያደርግለት ቀጥታ ነው የሰላሙን ጥሪ የተቀላቀለው። ሌላኛው በጣም ከሚገርመው ክብርናው ወርቅ ተብሎ የሚታወቅ በደቡብ ጎንደር ዞን እብናት ወረዳ ሲንቀሳቀስ የነበረው ወንድም እንደተሸኘ መረጆች ያመላክታን። በተለይ ክብርናው ወርቁ ክብርና ወርቁ ተብሎ የሚታወቅ ደቡብ ጎንደር እብናት ወረዳ ባለአርብ ቀበሌ ተብሎ በሚገኝበት እስከ ጫፍ ድረስ ልንገራችሁ ምክንያቱም አንዳንዴ ፋክት ነው እነዚህ እውነታዎች ስለሆኑ በደቡብ ጎንደር ዞን እምናት ወረዳ ባለአርብ ተብሎ በሚታወቀው ቀበሌ የነበረ ወንድም እንደተሸኘ መረጆች እየወጣ ይገኛል። ስለዚህ መንግስት ክፍት ያደረግልን የሰላም መንገድ መጠቀም ለሀገራችን ትልቅ አስተዋጽኦ አለው። በተለይ ለሰላም ዘብ መቆም አለብን። ሰላም የማይተመን ዋጋ ያለው ነው። የመጨረሻና የመጨረሻ ሀሳቤን እዚህ ጋር አንድ መረጃ ኢንጂነር እሱ ባለው ኢንጂነር ማንችሎት እሱ ባለው ለጸዳሉ ደሴ አስተዋጽኦ እንዳደረገ እዚ በፊት እናስተውሳለን። ብዙዎቻችሁ ይህን አታውቁም። ኢንጂነር ማንችሎት እሱ ባለው ጸዳሉ ደሴ በአንድ ወቅት ታሙ በነበረበት ጊዜ ከጎኑ የደረሰለት ኢንጂነር ማንችሎት እሱ ባለው ነው። ስለዚህ ከሀላፊነት የተነሳበትም አንዱና ሌላኛው ምክንያት እነዚህ ሁሉ ከጸዳሉ ጋር አብረው በአንድም በሌላም እንደሚገናኙ እንደሚሰሩ መረጃዎች እየወጣ ይገኛል። ስለዚህ ትልቅ የሆነ ወደ ሰላም መንገድ ኢንጂነር ማንችሎት የሄዳን ተብሎ እንግዲህ ይታሰባል። ደግሞ እንግዲህ ይህን እንደሚቀላቀል ተስፋ እናደርጋለን። ምክንያቱም ጸዳሉ ደሴ ወደ መንግስት ክፍት ያደርጉን የሰላም መንገድ እንደተጠቀምበት እናስታውሳለን። ኢንጂነር ማንችሎት እሱ ባለም ደግሞ ይህን መንገድ እንደሚከተል በእርግጥ ፋክት ነው፣ የማይቀር ጉዳይ ነው። አንድም ይህና ሌሎች ምክንያቶች ይመስሉኛል ከሀላፊነቱ የተነሳበት እነዚ አይነትና ሌሎች ምክንያቶች እንግዲህ መላምነት እየወጡ ይገኛሉ። ጸዳሉና ማንችሎት ኢንጂነር ማንችሎት የማይለያዩ የሁለት ሳንቲም ገጽታዎች እንደሆኑ ይታወሳል። ስለዚህ ጸዳሉ ደግሞ የመንግስትን የሰላም ጥሪ ተቀብሎ በሰላም ሲገባ ደማቅ አቀባበል እንደተደረገ ይታወሳል። ኢንጂነር ማንችሎትም እንግዲህ አሁን በተመሳሳይ መልኩ የመንግስትን የሰላም ጥሪ ተቀብሎ እንደሚገባ አሁን በቅርብ እንጠብቃለን ማለት ነው። ውድና ውድ ኢትዮጵያውያንና ትውልደ ኢትዮጵያውያን ባለምዳርቻ ያላቸው አዲስ የሆነ ሰብስክራይብ ባና ጠብቁኝ። በሌላ ቪዲዮ እስክንገናኝ መልካም ውሎ